ዜሮ ሶስት ቀበሌ ስትያዝቡ አይቻለሁ። ቂጥ ሁሉ እንዲ እየተንቀጠቀጠ ወንድ ልጅ እንደዚህ እንቀጠቀጠ። አንተን አሁን የእኔም ወንድ የምትመጣው ሙች አለው ማለት ነው። የአጉር ምስና የት ሄደ? እስካሁን እኮ አለ እኮ አልም የምመጣው እኮ እስካሁን አለ። ቅሰና ማንኛውም ሰው የእኔም ወንድ ቢመጣው ከእናንተ ላይ ደሙን አነሳለሁ እወስዳለሁ። ጠብቅ። እዚህ አጃከሮች እየመጡ እንገላለን። ምን አባ ነው የምገላው? ለኮ አስራ ስምንት አመት በላይ ነው እንኳን እኔ የኔ ልጆች አያገባቸውም። ስለ ስለዚህ እውነታው ስለተነገረባችሁ ሀቁ ስለወጣባችሁ ነው ግራ ገብቷችኋል። ዘመነን ዝም ብሎ በማሞገስ የሚሆን ነገር የለም። እኔ የምናገረው ፖለቲካ ነው። እናንተ ደግሞ ስለ ግለሰብ አታምልኩ። እኔ እኮ ዘመንን የምቃወመው የማየው ነገር ስላለ ወርቅ ነው። ሰላም አንተ ሀያ ዜሮ ሶስት ቀበሌ ሲያዝ፣ ሰላም ሞጣ ሞጣ ሰላም ይሰማል አይደል? ያው ሰሞኑን ጆከር እና ቡፋን ነው የሚባሉ ክፍታፎች ሀሳብ ለማስቀየር ያደረጉት ዘመቻ በጣም የሚያሳፍር ነው። እንደ እውነቱ ተሆነ የማንም ደንቆሮና መሃይም እንዳንተ አይነቱን ወንድማችንን ሊያሸማቅቀው በተአምር በተአምር አይሞክርም። ይሄ እነዚህ ነጆከርና እነ አቡፋን ነው የሚባሉ የአማራን ወንድሞቻችንን እያሳገቱ የግፍት መልቀሚያን ያረጓቸው የእውነት እንደ እውነቱ ከሆነ በባለፉት ላይ ሳውዲ አረቢያ አንዱን ወንድማችንን አሳግተው ጅፍት ነው መለቃቀም ያደረጉት እንጂ ይህን አቡ ኔትወርክ እያስቸገረ ነው። ይሰማል አይደል? ሞጣ ው ይሰማል። በጣም ጥሩ ወንድማችን ጥሩ ነው። ወርቅነህ ነው ወርቅነህ ነው እምቢ ብሎታል። ዘጎንደር ነው ፋሲል። ሰላም ሞጣ፣ የዴና አባትዬ፣ ሰላም ነው? ጥሩ ሰላም እኔ በጣም ነው የደበረኝ። እውነት ለመናገር በዚህ ልክ ወንድም እንደዚህ የሚካካድ ከሆነ ማለት ምንም ክፍተት ቢኖር እኔ አሁን አንተ ጋር ብሬ በልቼ አንተ ጋር ብሬ ጠጥቼ ምንም አይነት ችግር ቢኖር የአንተ ችግር ካልሸፈንኩ እኔ ምኑ ላይ ነው ወንድሜ? እኔ በጣም ነው ያዘንኩ። ያኔ እኮ አይተንሃል፣ አንተ የተጽናናህ የወንድሜ ጥቃት ጥቃቴ ነው ብለህ በዛ ልክ ነው ተነስተህ ስትናገር የነበረውና አሁንም ቢሆን አንተ አትሸማቀቅ። እውነት አለ አንተ ነው። አንተ የምታከብራት ሚስት አለች፣ የምትወዳቸው ልጆች አሉ። አንተ ማንም ተራ ፖለቲከኛ ሞጣ ሊያሸማቀቅ አይችልም። እውነት አንተ ጋር አለ። በቃ እውነት አለኝ የሚል ሰው ካለ ሞጣ ፊት ለፊት ይታገል። አንተ ሁሌም ከእውነት ጋር ነው የቆምኩና ፊት ለፊት ነው እየታገልክ ያለው። ማንም ጎንደሬ በለው፣ ማንም ጎጃሜ፣ ማንም ሸዋ፣ ማንም ወሎ በለው፣ እውነት ካለ ይታገል። ተደብቆ ግን ዝም ብሎ እያሽማጠጠ እኖራለሁ የሚለው ካለ ደግሞ እሱ ጥጉን ነው መያዝ መቻል ያለበት። እና እዛ ያሉትንም አሁን ተደብቀው መልካቸውን ሳያሳዩ ሴራ እየጎነጎኑ ያሉትን ሰዎች ግን አንተ ለእነሱ ቦታ ጥስ፣ ትርጉማ ጥሳቸው። ሁሌም አንተ ወደፊት ነው መሆን ያለበት። እና በርታ፣ ምንም አይነት ወደኋላ የሚያስደርግ ነገር እንደሌለ እና ጠንክር ሞጣዬ፣ እንወዳለን አባቴ። በጣም ጥሩ አመሰግናለሁ። አሁን ይልቅ ቤት ለማዘጋት ሀሳብ፣ ድሃዎች ድሃዎች ቤትን ለማዘጋት በጣም እየተራራጡ ነው። ቪዲዮ አስቀርጸው መጡ። ምናሉ አወጡ ምናሉ ምናሉ አልቻሉም። ምንም የሚያመጡት ነገር የለም ብያችሁ ነበርኩ። እዚህ ጋ መጥቶ ደግሞ ኮልኮሌ ሁሉ ምናምን። እኔ በፖለቲካ ልዩነት ምክንያት ትግሬ ሊወደኝ አይችልም። ኤርትራ ሊወደኝ አይችልም የአማራ እነዚህ ሌቦች ሊወዱኝ አይችሉም። የኦሮሞ ሌቦች ሊወዱኛ የደቡብ ሌቦች ካሉ አይወዱኝም። ሌባ አይወደኝም ሀቀኛ ነው። ገብተህ መከራከር ብቻ ነው፣ በሀሳብ ልዕልና ነው ምክተም ያለብት። እኛ እኮ እንደውም ጠመንጃ አያስፈልገንም ነበር። ባይዘው ሀላ እየሰማ ነው። ጠመንጃ እኮ እኛ አያስፈልገንም ነበር። ጠመንጃ እኮ ያነሳንበት ምክንያት አያስፈልገንም የአማራ ስለተገደለ ሞቱ ስላልቆመ ድሃ ስላደረጉ ከኢኮኖሚ ውጭ ስለሆነ አትግደሉ ስላለ፣ ሁለት ሶስት ጊዜ ወጥቶ ሰላማዊ ሰልፍ አድርጎ በኋላ ደግሞ ተቃውሞ ሰልፍ አድርጎ እንደገና ህዋት መልሰው ጠመንጃ ውር ተባል። ስለዚህ ህልውናውን ለማስፈጠን አማራት ታጥቋል፣ አይፈታም። ትክክለኛውን ፈኖ ነው ምላቸው። ግን የፋኖ ትግል ሙሉ በሙሉ ሀዲዱን እንዲስት ያደረጉት እነዘመነ ናቸው። እነሱን ብቻ መውቀስ አይቻልም እነ ምሬ ያሉ በአፍዴን የሚባል ጎንደር ውስጥ አለ እነ እስክንድር አሉ እነዚት ሁሉ እኮ ይህን ይሰራሉ ይሄን ያደርጋሉ እነ ይልቃል ነው ይህን ከማመን ይልቅ ወንድሜ ዝም ብሎ የቂት ፖለቲካ እና የፎቶ ፖለቲካ ነው አሁን የቪዲዮ እሱ እኮ አይደለም እኔ እኮ ወድቄ ልታገኝ ይችላለ መብቴ እኮ ነው ጠጥቼ ልተኛ እችላለሁ። ደክሞ ልተኛ እችላለሁ። እሱ እኳ አለን ጨዋታው። መድኃኒት ጠጥታ አስተኝተኝ ሴት ከጀርባ ላይ አድርገህ ልታገኝ ልታስነስተህ ልታሳይ ትችላለህ። እሱ አይደለም ጨዋታው። እኮ ሴት ጋር መያዝ ምን ምንድነው? እስኪ ንገሩ። ሴት ጋር ብያዝ አሁን ምንድን ነው ችግሩ? ወንድ ነኝ እኮ እንዴ፣ ምን ማለት ነው? አሁን እኔ ጥያቄው ይሄ አይደለም። እነዚህ ፍየል ጠባቂዎች የምናረገውን እንሄድበታለን እነዳኘዋለን፣ እናሳያቸዋለን። አይ ባይናችሁ ታያላችሁ። የትም ቢያመልጡ ከዱባይ እንደሚያመልጡ ላውቅ ይችላሉ። ይወጣሉ፣ በግራቸው መኪና ነርተው ሌላ ሀገርም ቢሄዱ ወንጀለኞች ስለሆኑ አሻትቼ አገኛቸዋለሁ። የሚጠጡባትን አውቃለሁ፣ እኒ ማሀይሞች። የሚተኙባትን አውቃለሁ፣ ዘመዶቻቸውን አውቃለሁ፣ እኒ ማሀይሞች። እነዳኝ የትም አጠፉኝ። ያ ጆከር ምርት ቤት አባቱ ማሄድ ቪዛ የለው ወደ ኢትዮጵያ ሊሄድ ይችላል። እሱን ደግሞ በዱባይ ፖሊስ እንጠይቀዋለን። የሰው ፎቶ ወስዶ መድኃኒት ጨምረ ሊሆን ይችላል፣ ምን ሊሆን ይችላል አናውቅም። ፎቶሾፕ አድርገው ይሆናል። እንደገና ያገኛትን መጠኛት እንዲያወዛውሰ ይሆናል ። ቴክኖሎጂ ነው። የከፈላችሁበት ልብሴን አውልቀው ሊሆን ይችላል። አንድ ሰው በዚያ ደረጃ ከተኛ ጋይስ ልብስ ሱሪም ቢዋልቀው እንዴት ነው? ስለዚህ ይልቅ እንደዚህ የሚያረጉትን ቲክቶኮች ለመዝጋት መነሳት ነው። እኔን እወዳለሁ ካልክ አሁኑን ሂድና የእሱን ቤት ማዘጋት ነው አንድ ቁጥር። እኔን የምትወዱ ካላችሁ በመድኃኒት ሰጠው እኔን ኮምፕሮማይዝ ለማድረግ በገንዘብ በምን እንቢ ስላልኩ ስላልቻሉ ስላልቻሉ በማታለል ስላልቻሉ ለአማራ ብዬ በዚህ ደረጃ ስለቀጠልኩ ማድነቅ አለብን።